ሰላም ልጆች፣ ሶስተኛውን የአካባቢ ሳይንስ የስድስተኛ ክፍል ሚኒስትሪ ሞዴል ጥያቄዎችን በዚህ ቪዲዮ እንሰራለን። እንጀምር። እነዚህ አስር ጥያቄዎች የምስራቅ አፍሪካ ሐይቆችንና ወንዞችን ብቻ የተመለከቱ የሞዴል ጥያቄዎች ናቸው። የመጀመሪያው ጥያቄያችን ከአፍሪካ ትልቁ ሐይቅ ማነው ነው ነው የሚለው ከአፍሪካ ትልቁ ሐይቅ የቪክቶሪያ ሀይቅ ነው ያ ማለት በስፋት ማለት ነው በስፋት ትልቁ የሆነው ቪክቶሪያ ነው ሁለተኛው ጥያቄያችን በአለማችን ረጅሙ ወንዝ ማን ነው ነው ረጅሙ ወንዝ በአለም ላይ የናይል ወንዝ ነው ሶስተኛው ጥያቄ ከተዘረዘሩት ወንዞች መካከል አንዱ ወደ ሜዲትራኒያን ይፈሳል ወይም ይገባል ነው የሚለው መልሳችን ናይል ነው። ሌሎቹ ሶስቱ ገናሌ፣ ዛምቤዚ እና ሩፉጂ ወደ ህንድ ውቅያኖስ ነው መዳረሻቸው። ናይል ግን ወደ ሜዲትራኒያን ይፈሳል። ሀያ አራተኛ ጥያቄ ወይም ለዚህ ቪዲዮ አራተኛው ጥያቄያችን ከተዘረዘሩት ወንዞች መካከል አንዱ ወደ ህንድ ውቅያኖስ አይገባም ነው የሚለው ወደ ህንድ ውቅያኖስ የማይገባው ዋቢ ሸበሌ ነው። ዋቢ ሸበሌ በሶማሊያ አሸዋ ውስጥ ነው የሚቀረው። ሌሎቹ ታና፣ ገናሌ እና ሩቡማ ወደ ህንዱቅያኖስ ይገባሉ። አምስተኛው ጥያቄ መድረሻው እዚሁ ኢትዮጵያ ውስጥ የሆነው ወንዝ የቱ ነው? ወይም ከኢትዮጵያ የማይወጣው ማለታችን ነው። ድንበር ተሻጋሪ ያልሆነ ወንዝ የትኛው ነው? ድንበር ተሻጋሪ ያልሆነ ወንዝ አዋሽ ነው። ሁሉም፣ ገናሌ፣ ዋቢሸበሌ ናይል የኢትዮጵያን ድንበር አቋርጠው ይፈሳሉ። አዋሽ ግን እዚሁ አፋር ክልል አቤ ሐይቅ ውስጥ ሰምጦ ይቀራል። ስድስተኛ ጥያቄያችን ነጭ አባይና ጥቁር አባይ የሚገናኙበት ስፍራ የት ነው የሚል ነው። ነጭ አባይ ከመነሻው ከቪክቶሪያ፣ ጥቁር አባይ ደግሞ ከመነሻው ከኢትዮጵያ ፈሰው በሱዳን ዋና ከተማ ካርቱም ላይ ይቀላቀላሉ። ያኔ ናይል የሚባለው ስም ከዛ ጀምሮ ይኖረዋል ማለት ነው። ስለዚህ መልሳችን በካርቱም ከተማ ላይ ነው። ሰባተኛ፣ የቆቃ የኤሌክትሪክ ኃይል ማመንጫ የተገነባው በየትኛው ወንዝ ላይ ነው? የኤሌክትሪክ ኃይል ማመንጫ ግድቦች አንዳንዴ ሰው ሰራሽ ሐይቆች እያለን እንጠራቸዋለን። የቆቃ የሰው ሰራሽ ሐይቅ የተገነባው በአዋሽ ወንዝ ላይ ተመስርተን ነው። ስለዚህ በአዋሽ ወንዝ ላይ ነው የሚለው መልሳችን ነው። ስምንተኛ ጥያቄያችን ከኢትዮጵያ ከወጣ በኋላ ጁባ በመባል የሚታወቀው ወንዝ የትኛው ነው? መልሳችን የገናሌ ወንዝ ነው። ከኢትዮጵያ ድንበር ከወጣ በኋላ በሱማሌ አቋርጦ ወደ ህንዱ ውቅያኖስ ነው የሚፈሰው። ከኢትዮጵያ ሲወጣ ስሙ ጁባ በመባል ነው የሚታወቀው ማለት ነው ከኢትዮጵያ ሲወጣ ስሙ ጁባ በመባል ነው የሚታወቀው ማለት ነው። ቪዲዮ እንዴት አገኛችሁት? ከወደዳችሁት ላይክ እና ሼር አድርጉት። እንዲሁም ደግሞ ተመሳሳይ የትምህርት ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ዘጠነኛው ጥያቄ የቪክቶሪያ ፏፏቴ፣ የካሪባ ግድብ እንዲሁም የካራባሶ ግድቦችን የሚያካትት ወይም የሚይዘው ወንዝ የትኛው ነው? የቪክቶሪያ ፏፏቴ የካሪባ እና ካራባሶ ግድቦችን የሚያካትተው ወንዝ የዛምቤዚ ወንዝ ነው። የመጨረሻ ጥያቄያችን ከፍተኛ ጥልቀት ያለው ሐይቅ የቱ ነው? ከተዘረዘሩት መካከል ቀደም ባለው ጥያቄ ላይ በስፋት ትልቅ የሆነው የትኛው ሐይቅ ነው ብለን ቪክቶሪያ በስፋት ትልቁ እንደሆነ አይተን ነበረ። በጥልቀቱ ደግሞ ከፍተኛ ጥልቀት ያለው ወይም ጥልቅ የሆነው ሐይቅ ታንጋኒካ ነው። እሺ ልጆች፣ በሌላ የሞዴል ጥያቄዎችን በያዘ ቪዲዮ እስከምንገናኝ ድረስ ለዛሬ በዚሁ እንጨርሳለን። ቻው ቻው